ክቡራን እንግዶች ክቡራን የሃይማኖት አባቶች የዚች መዲና ነዋሪዎች የሆናችሁ በሙሉ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። በመጀመሪያ ዛሬ ራመዳን ስለተጀመረ ራመዳን ለምትጾሙ ወንድምና እህቶቻችን ራመዳን ከሪም ማለት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 በሰላም በፍቅር በአንድነት አብረን ለመጓዝ የምንወስንበት በትክክል ከፈጣሪ ጋር የሚያቀራርበን ጊዜ እንዲሆን ከወዲሁ ምኞቴን እገልጻለሁ። ዛሬ የምናስመርቀው ኮንቬንሽን ሴንተር ኢትዮጵያ የምትቀና ብቻ ሳትሆን ሰርታ የምታሳይ አሪያ መሆን የምትችል ሀገር መሆኗን ያመላክታል። ከቅርብ አመታት በፊት አንድ ሀገር ለስራ ጉዳይ ሄደን እንደዚህ ያለ ሳይዝ ይሄን ባያክልም የኮንቬንሽን ሴንተር የማየት እድል አግኝተን ነበር። አጋጣሚ ሆኖ አፍሪካ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 ባብተጎርጊስ ድልድይ ተሻግሮ አዲሱን ፒያሳ ነክቶ በፍሬንድሺፕ ወደ ፒኮክ የሚሄደው ነው የዛሬ አመት ተኩል ሁለት አመት ገደማ ካብተጎርጊስ ድልድይ እስከ ፍሬንድሺፕ አካባቢ ያለውን የሪቨርሳይድ ሰው ካለምንም ችግር 15 እና 20 ደቂቃ በዚያው ውስጥ ተጉዞ ለማየት ይቸገራል የበዛ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 መንገድ ስራ እየሰሩ ያሉት ገንዘብ ሳይከፈላቸው ነው። ኢትዮጵያውያን ባለሀብቶች ከምን ጊዜውም በላይ አገራቸውን ለማነጽ ለመስራት የቆሙበት ጊዜ ስለሆነ የኢፌዴሪ መንግስት በዚሁ አጋጣሚ ያለውን ክብር እና ምስጋና ለሚያለሙ የፕራይቬት ሴክተር በዚሁ አጋጣሚ መግለጽ እወዳለሁ። በዚህ ኮንቬንሽን ሴንተር ንግድ እንነግድበታለን፣ ሀሳብ እንቀያየርበታለን፣ ዲፕሎማሲም እንሰራበታለን። አፍሪካን የሚያገናኙ ዋና ዋና ውህደቶች እዚህ ቦታ ላይ ይከናወናሉ። ለምሳሌ ከጥቂት ወራት በኋላ የዓለም የአርተፊሻል ኢንተሊጀንስ ኮንፈረንስ እና ኤግዚቢሽን እዚህ ቦታ ይካሄዳል። በርካታ ሀሳቦች፣ ዕውቀቶች ይገበያሉ።